ሬሳ በየቀኑ በየቀኑ ይሄ በቃ አቴንሽን እንሰርጎታል ለአንተ ላይ ህይወተ አንቺ ዝም ብለሽ ነው። አሁን አሁን ላይሰንሱ ውድ ስለሆነ ነው እንጂ አሁን ኔጋ ቤቱን ብዙ ትልቅ ነው፣ ሳሎኑ፣ ሁለት መኝታ ቤት። አንድ መኝታ ቤቱን ላይሰንስ አስራ ስምንት ሺህ ብር ነው ከፍቼ እዛ ማጠብ ልጀምር ነው። አስራ ስምንት ሺህ ድርሃም ነው። መተው ቼክ ያደርጉትና ይችኛ ከመኝታ ቤት አጠገብ ያለችውን እሷን ማጠቢያ ያላደርገው ነው። ምን እሱ አያረግም። እንዳት አባቴ ካስተካከልሽው፣ ቤቱን ካስተካከልሽው ቤቱ ትልቅ ነው። ይኸውልሽ አራት ክላስ ቤት ነው። አንዱ ቤት ውስጥ ብቻ ነው የምኖረው። አሁን አስራ ስምንት ሺህ ድርሃም ነው ላይሰንሱ አሉኝ። ላይሰንሱን ከወጣሁኝ

እንደ ሀሳብ ምግብ አትብላ፣ ከዚህ ሁሉ ከዚህ ቁጠባ እንደ ሀሳብ ምግብ አቁም ማሬ። ደግሞ ምን ማለት ነው? ደግሞ ምን ይላል? እያየሁ እኮ ነው። ላይቡ ማለት ነው። ምን ይላል? እኔ በዚህ በርበጫ የመጣሁት መቶ ሀያ አምስት ብቻ ነው። እሱንም ሰው ጋር ብዤ ነው። አላለም አደለም፣ ወላሂ ሂሳብ ስሰራ ለራሴ ያወጣሁት 28 ድርሃም ነው መቶ ምናምን ብር አንቺ ነሽ ያስወጣሽኝ። አምላኬ ሆይ እንዴት አጠፋሁኝ! ወዲያው ገና በአስር ቀን ሳይሞላኝ አወጣው ብዬ ሂሳብ ስሰራ ለሽንኩርት ለድንች ያወጣሁትን ሰራሁኝ እና ከዛ ከእሷ ጋር ያወጣሁትኝን ስሰራው ሰላሳ ድረሃም የሆነ ቦታ የገባንበት ኢንትራንስ ከፈልን። የሆነ ቦታ ደግሞ የሆነ ነገር እንትን አለን ይሄንም እንደ። እሱ ለምታ ይጽፋል። ወላሂ ደብተር መኪና ውስጥ ለሰ ያበደራልን፣ እያንዳባን አሁን እኮ ይገርምሻል። ሁለት ድርሃም ስሚ፣ ሁለት ድርሃም የሳምንት ወጪ ላይ ጎሎብኝ፣ ብሰራው ብሰራው ብሰራው አልመጣልኝ። ምን አድርጌ ነው ሁለት ድርሃም የጎደለብኝ አልኝ። ለካ ትዝ ይለኛል ትዝ ይለኛል ለካ እነሱ ጋር ሄድኩኝ ጊዜ ፓርኪንግ የቆረጥኩበት ሁለት ድርሃም ወረቀት ላይ ቼክ ሳረ ሁለት ድርሃም አንድ ሰዓት የከፈልኩት እዛ ይልሻል። እሱ ነው ቀን

እንዴ ችጋር አምጠንዲያ እንዴ፣ ምን ነው ችጋር መጣራብን? ችጋር ሸሽተን ብንመጣ ሀገሩ ይመራ ሰው ሁሉ ነገር ካሽ። አሁን እኮ ያልገባሽ ነገር እኮ ረጁ፣ ችግሩ ከኔ ሳይሆን ከዚህ ነው፣ ከጓደኛ ነው። እሷ ነች። ሁለት ብሩ የእሷ ነው። ቁጥሩ ላክልኝ፣ ድጋሜ እና ደውላቸዋለ። ረጅ የምሬ ነው የምነግርሽ። ሎኬሽን ላክልኝ። በጣም ነው የማመሰግነው። አንተ ጥሩ ሰው ነህ። አላህ ያክብርክ። ይደወልላታል ጓደኛ ስለሆንክ ቢያንስ። ለእኔ ብዙ መስዋዕትነት ከፍለሻል። እኔ ደግሞ ሆነ ነገር እኔ ብዙም እንትን አይደለም፣ አመሰግናለሁ። አንተ ግን ችግር አለው። በነገራችን ላይ እዚህ ሀገር ሲገባ ከዘጠኝ ዓመት በፊት ያበደረውን ላ ጽፏል፣ ወረቀቱ ላይ አለ። እስካሁን የጋበዘሽንም ከሆነ ይጽፈዋል። እኔ ልጽፍ በየሱስ ሰው በድሬ ራሱ አልጽፍም። እኔ ከመለሱ ፈጣሪ መልኩ ይመልሳሉ፣ ካልመለሱም እኔ በጥፎ አገኘዋለሁ ብዬ ነው የማስበው። ግን እኔ ሰው ጋር ብዬ አረን ያልጽፍም ቁጤም አላቅም መጽሐፍ እኮ ታዲያ እ መጽሐፍ እኮ ምን ችግር አለ? የሰው ልጅ ያወጣውን መጪ ያሪ ሰው ለምን ይጽፋል? አሁን ለምሳሌ አሪፍ እኮ ነው፣ የምር ሀቢብ አንዷ ምናለች መሰለኝ ሀቢብ ረጁ፣ ይሄን ልጅ አስወጭልኝ፣ እራበኛለች ምንድነው የምር ግን ማለት ነው። እንዴ ወንድ ስም ነው እንጂ ያወጣሽው። ዛሬ ማለት ነው ያወጣሽው ነገር ጻፍሽው። ረጁ ቡናሳንድ ብርሃም ጻፊ

ከመስገን ጌታ እንኳን ተገላገልኩት። ይህን ሰውዬ ትንሽ እንኳን አይጸጽተኝም። ለምን ተለያየው ትልጊ ለምን አይጸጽተኝም? አከላስ ይህ ገብጋባ የጋበዘኝን ሁላ ነው ሂሳብ የሚሰራው ለካ እስከ ዛሬ። ግን ምን ምን ጋብዙ ምን ጋብዙኛ። ግን ደስ ከሚለው አየሽ፣ ስለወርቁ እንደውም አላወራም ሳ አላወራ እንዲያወራ ኖር አባቴ አሁን ነው በዴሊቬሪ ይመለክለት አሁን አንገቴ ላይ ምንም አላለም። እሱም ይሄንንም አይ ቲንክ እየቀለደ ነው። የብድሩ ቀዱን አይደለም እኔ ወረቀላ ይጽፎኛል። እህቱ አጠገብ አይደለ እንዴ ያየሁት? እህቱንም ጽፏታል ወረቀላ ይጽፏል ሀቢብቲ ቀልዳ አቅም የብድሩን እውነቱን ነው የቴ ሻ ያልሽኝ የተወሰደኝ አንድ ቀን ባህር ወሰደኝ። ባህርማ ሁለት ቀን ሶስት ቀን አንድ ቀን ከሲስተር ጋር አንድ ላይ ባህር ወጪ ስለሌሎ ይሆን እንዴ? ብዙሀን በነፃ ነው ክፍያ ስለሌሎ ይሆን እንዴ? የሆነ ባህር ግን የሄድንበት በባለፈው ክፍያ አለው። ሰላሳ ድርሃም ከፍሎ ነው እየገባ ነው። በባለፈው ሲጀምር ከቤት መች እንወጣለን እና እናሱ ስንገናኝ ስናወራርን እንዴ ሰዓቱ ወዲያውም ያልቀው እንኳን ሬስቶራንት ምናምን ልንሄድ ሄደ ነው እናቅም አንድ ጊዜ ካልዲስ ቡና ጋብዞኛል፣ ከዘኔች ጋር በዘኝ ነው ዴራ ነው ምናምን የሆነ ጊዜ ከጾም በፊት ሻርማ ጋብዞኛል፣ ኬክ ጋብዞኛል። አራሳ የሀበሻ ምግብ እንጀራ ምናምን ኖ ሀበሻ ቤት ሄደን አናውቅ ሄደን አናውቅ። ሲጀምር ቤት እኮ ምግብ እኔ ጋር ከመጣ ማሬ እንደመጣ ቀጥታ ወደ ኩሽና ነው የሚሄደው። ምግብ ነው የሚሰራ። ሌላ እኔ ለሳምንት ሰርቶ ነው ፍሪጅ ውስጥ የሚያስቀምጥልኝ አባቴ ነው። እሱ ጋር ከሄድኩ ደግሞ ምግብ ሰርቶ ምናምን ነው የሚያስቀምጠው። እውነት ለመናገር ምግብ ላይ ምናምን እንደዛ አሁን እንደሚቆጥሩ አይመስለኝም። እንግዲህ ብሶበት ከሆነ አላውቅም እንጂ ማታ ድንችና ሁለት እንቁላል ነው፣ ሶስት እንቁላል ይዞ በቃ እኔ ሞትኩ። በቃ ደከ እንደ ሀሳብ በቃ ምግብ አትብላ አልኩት። እኔማ እንደ ሀሳብ አልኩኝ። በቃ ቀልድ ነው እንጂ አረ ሲቀልድ ነው። አባቴ ነው ሲቀልድ ነው። ሲጀምር ማንም ነው መጥቶ ከቤቱ ምግብ የሚበላው። እሱ መስራት ይወዳል፣ ምግብ በጣም ማብሰል ይወዳል። ጓደኞቹ እየመጡ አብሮ ነው ይበላሉ አይ አውቀው ነው ለቀልድ ነው ለማሳቅ ብሎ ነው እንጂ እንደዛ አለ። ግን ብርካ በደረፍ ይመዘግባል። ድብን አርጎ ነው የሚመዘግበው እሱ ይመዝግብ። ብድር ብድር ነው። አረማሮቼ የታብ አድርጉልኝ፣ በአላህ ታብ አድርጉ። ሳብታ ኮፒ ሊንክ ረተጉ ግን